ስህተቶቹን ደግሞ በተውበት በእስትግፋር ሁሌም የሚያጠራ መወፈቁ አይቀርም። ከአዛኙ አላህ የኢማን ጥፍጥና የሁሉ ነገር ምንጭ እውነተኛው ደስታ በእሱ ላይ ነውና፣ እኔም መልሃለሁ። አንት የእውነት ኗሪ አላህ በእዝነቱ የኢማንን ለዛ አብዝቶ የቸረህ እኔ ባልሰማህም፣ እስኪ መልስልኝ አንዴ ልጠይቅህ በልስኪ ንገረኝ፣ እኔም ልማረብህ። ግን እንዴት ነው ህይወት? ቆይ አንዴ ልንገርህ ቁርአን መቅራቱ በቀን በሌሊቱ አላህን ማውሳቱ በጣም ይገራልህ ብርድ ሳይበግርህ እንቅልፍ ሳይረታህ ሌሊት ላይ መስገዱ በጣም የቀለለህ ከመጥፎ ንግግር ከሐሜት፣ ከዝልፊያ ካሉባልታ ወሬ መላስህ ያረፈች አላህን ስታስብ ጸጋውን አስታውሰህ ቅጣቱን ፈርተህ ዐይንህ የሚያነባች መስገጃህ ከዐይንህ ላይ ሁሌም ማትለይህ በሶላትህ ደግሞ ሆሹ የማይጠፋህ ፍጥረቶቹን ሁሉ ትልቁን ትልሹን በጥልቀት አስበህ አላህን ያጠራህ፣ ለደካሞች አዛኝ እንባ የሚቀድምህ፣ ያለህን አካፋይ በጣም ሩህሩህ፣ ከሰዎች ጋጋታ ከንቶ ፈንቶ ሬ ራስ ክነጥለህ አላህን ያወሳህ እንደው በአጠቃላይ ለሰዎች በማይታይ የውስጣዊ ሰላም ነፍስህ የሰከነች፣ ለመልካም ነገሮች የምትሽቀዳደም፣ ከዱንያ ጭንቀቶች የተገላገለች ነፍስህን ጠይቃት፣ ለኔ መልስልኝ እኮ እንደዚህ ነህ ያለህበት ደስታ ድንገት እንዳይርቅህ ሁሌ የሚያሳስብህ ጤና ሆነ ሳለ ልትሞት እንደሆነ ሁሌ የሚሰማህ አኼራን ስታስብ ጀነት ምትናፍቅህ ቅጣቱ የሚያስፈራህ፣ እስኪ መልሽልኝ፣ እስኪ መልስልኝ፣ እውነት እንደዚህ ነሽ እውነት እንደዚህ ነህ፤ እንደዚህ እስከሆንሽ እንደዚህ እስከሆንክ እውነት እልሃለሁ እኔ ቀናሁብሽ እኔ ቀናሁብክ። በኢማን አኑሮ ሁሌም ደስ ብሎህ በኢማን እንድትሞት አላህን ለምነው። ስጁድ ላይ ስጁድህ ላይ ሆነህ ሳታክት ቀንከሌት የወንጀልን ዐይነት ትንሹን ትልቁን ሁሉንም እራቀው። የተሰጠህ ጸጋ ድንገት እንዳይርቅህ ምንም ሳትገምተው ሰዶ ማባረሩ አውልቆ መልበሱ እጅግ አዳጋች ነች። አንችሳ እህቴ አንተሳ ወንድሜ በሶሻል ሚዲያ በውስብስብ መረብ ወድቀህ የቀረኸው ላይፍ እንዳያመልጠህ ኳሰህ እንዳያልፈህ ሶላት ያንጓደድከው ቁርአን መቅራቱ ብሎም ማዳመጡ ሸክም የሆነብህ ከአጅነቢ ሴት ጋር